ሰላም ጤና ስጥልን፣ ክቡራን ተመልካቾች። ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊኒሽ መንስላይን። በቅድሚያ ክልላዊ ዜናዎች። ለህብረተሰቡ አዳዲስ የዶሮ ዝርያዎችን ለማከፋፈል የቅድመ ዝግጅት ስራዎችን እያጠናቀቁ መሆኑን የሐረሪ ክልል ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። አዲስ የዶሮ ዝርያው የእንቁላል ምርት እንደሚጨምር የሚያደርግ መሆኑ ተገልጿል። ለአለም ገምቹ ዘገባ ፈቃዱ በላይ። ለህብረተሰቡ አዳዲስ የዶሮ ዝርያዎችን ለማከፋፈል የቅድመ ዝግጅት ስራዎችን ያጠናቀቁ መሆኑን የሐረሪ ክልል ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገልጸዋል። ከለውጥ ጊዜ ጀምሮ በአገር አቀፍ ደረጃ በሌማት ትሩፋት አበረታች ውጤት ካስመዘገበ ስራዎች መካከል የዶሮ እርባታ አንዱ ነው። የዶሮ እርባታውን የበልጥ ውጤታማ ለማድረግ የክልሉ ግብርና ልማት ቢሮ አዳዲስ የዶሮ ዝርያዎችን ለማስገባት የቅድመ ዝግጅት ስራ እያጠናቀቀ መሆኑን የሐረሪ ክልል ምክትል ርዕሰ መስተዳደር እና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ተናግረዋል። በአሁኑ ጊዜ በገበያ ላይ ያሉት የዶሮ ዝርያዎች ሰዎች ስጋና የመብል እንቁላል የሚሰጡ ብቻ ናቸው። ነገር ግን በአሁኑ ጊዜ የሚገቡት እንቁላሎቻቸው ለእርባታ ወይም ለመፈልፈል የሚውሉት ናቸው ሲሉ ወይዘሮ ሮዛ ተናግረዋል። ከሳት አሁን ላይ በገበያ ላይ የሚገኙ ዶሮዎች የእንቁላልና የስጋ ብቻ ናቸው። ከውጪ ነበር የምናስገባቸው እዛው ጫጩቶቹን እንጂ ለርቢ የሚውለውን እንቁላል አይሸጡልንም ነበር። ስለዚህ በጠቅላይ ሚኒስትራችን ሀሳብ አመንጪነት በሲዳማ ክልል ሀዋሳ ከተማ በሰፊው እየተሰራበት ነው የሚገኘው በሀገር አቀፍ ደረጃ። ስለዚህ እኛም አሁን ለመጀመሪያ ጊዜ ጫጩቶቹን ካስገባን በኋላ እንቁላላቸውን መጠቀም እንችላለን ማለት ነው። ቢሮ በቀን ከሁለት ሺህ እስከ ሶስት ሺህ ጫጩት ማስፈልፈል የሚችል ማሽን ማስገባቱንም ተናግረዋል። በ2016 ዓ ም ወደ መጨረሻው ላይ በጀት ይዘን በቀን ከ2 ሺ እስከ 3 ሺ በላይ ጫጩቶችን መፈልፈል የሚችል ማሽን አስገብተናል። በጀት ይዘንበት በሰፊው እየሰራንበት ነው የምንገኘው። በዚህ ደግሞ አርሶ አደሩ በባህላዊ መልክም ጭምር ዶሮቹንና እንቁላሉንም ወስዶ መስራት የሚችልበት ሁኔታ ይመቻቻል። የዶሮ መኖ እጥረትና ባለሀብቶች ተገቢውን ተሳትፎ አለማድረግ ለአሁኑ ለእንቁላል የዋጋ ንረት ዋና ምክንያቱ ናቸው ሲሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገልጸዋል። ለእንቁላል ዋጋ መጨመር የመኖ ችግር ዋነኛው መንስኤ ነው። መኖ ከአዲስ አበባና ከደብረ ዘይት አካባቢ ነው የምናስመጣው። ይህ ደግሞ ከባድ ነው። ባለሀብቶች በዘርፉ ለመሳተፍ ያላቸው ፍላጎት በሚፈለገው ልክ ያለመሆኑም አንደኛው ነው። ሌላኛው ደግሞ እንቁላል ኤክስፖርት ስለጀመርንም ጭምር ነው። ዶሮቹ ሲመጡ አሁን ላለው የእንቁላል ምርት ማነስና ዋጋ ጭማሪ መፍትሄ ይሰጣሉ ተብሎ ይጠበቃልም ብለዋል። አርሶ አደሮች በቀላሉ ልዩ ዘዴ በመጠቀም የዶሮ እርባታ ላይ እንዲሳተፉ እንደሚደረግም አስታውቀዋል። በክልሉ ለቅዳሜ ገበያ ትኩረት በመሰጠቱ የኑሮ ውድነት ጫናን እያቃለለ መሆኑን የሐረሪ ክልል ንግድ ልማት ኤጀንሲ አስታወቀ። መንግስት የኑሮ ውድነትን ጫናን ለመቀነስ የተለያዩ አማራጮችን ተግባራዊ ያደረገ ያለ መሆኑ ይታወቃል። አብስራ ሰግድ ተጨማሪ አላት። በአሁኑ ጊዜ በሰፊው እየታየ ያለው የኑሮ ውድነትን ለማረጋጋት መንግስት የተለያዩ አማራጮችን በማቅረብ መፍትሄ ሲያደርግ መቆየቱ ይታወቃል። በዚህም በሐረሪ ክልል የቅዳሜና እሁድ ገበያ ተግባራዊ ከተደረገ ወዲህ ውጤታማ ተግባራት መገኘታቸው ተገልጿል። በክልሉ ንግድ ልማት ኤጀንሲ የክትትልና ቁጥጥር ዳይሬክቶሬት ዳይሬክተር አቶ ሚሊዮን ጽጌ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ የቅዳሜ ገበያ የተቋቋመው ከክልሉ ነዋሪ አልፎ ለአጎራባች አካባቢ ነዋሪዎች የአትክልትና ፍራፍሬ ተመጣጣኝ ዋጋ በማቅረብ የኑሮ ውድነትን ለመቀነስ ያለመ መሆኑን ተናግረዋል። እንዲሁም በክልሉ አጎራባች አካባቢ የሚመረቱ ምርቶች ያለ ደላላ ጣልቃ ገብነት ቀጥታ በቅዳሜ ገበያ በተመጣጣኝ ዋጋ እንዲቀርብ እየተደረገ መሆኑን ገልጸዋል። የአቅርቦት ችግር እንዳያጋጥም በማሰብ ኤጀንሲው ከክልሉ ግብርና ቢሮ ጋር በመሆን የቁጥጥርና ድጋፍ ስራ እየሰራ መሆኑንም ተናግረዋል። የቅዳሜና እሁድ ገበያ ላይ እኛ ሞር የቅዳሜና እሁድ ገበያ ዋናው አላማ ምንድን ነው? አምራችና ሸማቹን ገበሬውን ብቻ አይደለም፣ ኢንዱስትሪውንም፣ ጅምላ ሻጩንም፣ ሸማች ማህበራትም እነሱ ቀጥታ ያለምንም ጣልቃ ገብነት ያለምንም ደላላ ቀጥታ ለሸማቹ እንዲያቀርቡ የማድረግን ስራ የምንሰራበት ቦታ ነው። ይህም መንግስት ልዩ ትኩረት ሰጥቶት እየሰራበት ያለ ነው። እኛም አካባቢያችን ያሉ አርሶ አደሮች የሚያመርቱትን ምርት ቀጥታ በቅዳሜና እሁድ ገበያ ላይ ነው የሚያቀርቡት። ለምን ከዛም ከወረዳ ክትትልና ቁጥጥር ይደረጋል። ልዩ ድጋፍ ነው የምናደርግላቸው ለገበሬው። እንደ ግብርና ቢሮም ከምርት ዘር ጀምሮ እስከ ማሳ ላይም ያለ ክትትልና ቁጥጥር ድጋፍ ድጋፍም ስለሚደረግላቸው አቶ ሚሊዮን ጽጌ አክለውም ቀደም ሲል በተለምዶ ኪም ካፌ ወይም ጎዳና ካፌ አካባቢ አገልግሎት ሲሰጥ የነበረው የቅዳሜ ገበያ ስፍራ በልማት ምክንያት የቦታ ለውጥ በማድረግ አሁን ላይ ወደ ሞቢል አካባቢ በማምጣት እና ተጨማሪ ድንኳኖች በማድረግ አገልግሎት በስፋት እየሰጠ እንደሚገኝም ተናግረዋል። እንደኛም ቤንዚን አስቀድመን ለነሱ ስለምንሰጥና ውጤቱም ጥሩ ስለሆነ እነሱ ቀጥታ አምጥተው የሚያስረክቡት ወይንም የሚቸረችሩት ለቅዳሜ ገበያ ነው። ያ ቅዳሜ ገበያ ደግሞ ሸማቹ ቀጥታ የሚያገኝበት ስለሆነ በዛ አግባብ ነው እየተሰራ ያለው ማለት ነው። ከዚህ በፊት አንድ የቅዳሜና ውድ ገበያ ታች የነበረን ነበረ፣ በተለምዶ ኪም ካፌ ጋር የሚባለው ወይም ስላሴ ጋር የሚባለው እሱ ያው በኮሪደር ልማት ምክንያት ተነስቷል። ወደዚህ ሞቢል ጋር ነው ያመጣነው። እሱን ድንኳኖቹን ተጨማሪ ጥለን እዛ ቦታ ግብይቱ ወደዚህ እንዲመጣ ነው ያደረግ ነው። ያው የቅዳሜና አውድ ገበያ አንዱ ከመንገድ ንክኪ ወጣ ማለት ነው ያለበት። ያም እዛ ቦታ በፊትም ቦታ ስለሌለ ነው እዛ ቦታ የተመረጠው እንጂ መኪና መንገድ ስለሆነ ያው አደጋ ይደርሳል ተብሎ ስለሚሰጋ አሁን ወደዚህ ቦታ አምጥተ ነው ሞቢል ጋ እዛ ጋ በፊት ከነበረው ጋ ተጨማሪ ድንኳን በመጣል ተጨማሪ የክትትልና የቁጥጥር ስራ በማድረግ እየተሰራ ነው ያለው ማለት ነው። የቅዳሜ ገበያ ቀጣይነት እንዲኖረው ኤጀንሲው ለአርሶ አደሮች የቤንዚል ድጋፍ እያደረገ መሆኑን በመግለጽ የክልሉ ግብርና ቢሮም ማዳበሪያና ምርጥ ዘሮችን ጊዜውን ጠብቆ እየሰጠ መሆኑን አክለዋል። በቀጣይ መንግስት ትኩረት በመስጠት ሶስት የገበያ ማዕከል ለመገንባት እንቅስቃሴዎች መጀመሩን የገለጹት አቶ ሚሊዮን በክልሉ የሚገኙ ነጋዴዎች ብቻ ሳይሆኑ ከአጎራባች አካባቢዎች ለሚመጡ ነጋዴዎችም እድል የሚመቻች መሆኑን ተናግረዋል። በክልሉ ይስተዋሉ የነበሩ የደንብ ጥሰቶች በከፍተኛ ደረጃ መቀነሳቸውን የሐረሪ ክልል ደንብ ማስከበር ጽህፈት ቤት አስታወቀ። በመጠናቀቅ ላይ በሚገኘው በጀት ዓመት ውጤታማ ተግባራት ማከናወኑ ተገልጿል። ሄኖ ግርማ በመጠናቀቅ ላይ በሚገኘው በጀት ዓመት ውጤታማ ተግባራት ማከናወኑን የክልሉ ደንብ ማስከበር ጽህፈት ቤት አስታወቀም የሐረሪ ክልል ደንብ ማስከበር ጽህፈት ቤት ኃላፊ አቶ መሀመድ አብደላ እንደገለጹት በመጠናቀቅ ላይ በሚገኘው በጀት ዓመት በክልሉ ውጤታማ የሆኑ የደንብ ማስከበር ተግባራት መከናወናቸውን ተናግረዋል በዋናነትም ህገወጥ ግንባታ ና የመሬት ወረራ ህገወጥ የንግድ እንቅስቃሴዎች እና ህገወጥ የእርድ ስራዎችን በመከላከል ና በመቆጣጠር ረገድ እስከ ቀበሌ ድረስ የተቀናጀና ውጤታማ ስራ መከናወኑን ገልጸዋል ተጠናቋል። በዚሁም በመጠናቀቅ ላይ በሚገኘው በጀት ዓመት በክልሉ 1443 የሚሆኑ ህገወጥ ግንባታዎችን መከላከል እንደተቻለ የገለጹት አቶ ማመድ 17 የሚሆኑ የመሬት ወረራዎች ላይ እርምጃ በመውሰድ ወደ መሬት ባንክ ገቢ እንዲሆን መደረጉንም ጠቁመዋል። ህገወጥ ግንባታ መከላከል፣ ህገወጥ ንግድን መከላከል ህገወጥ እርድ መከላከል፣ ይሄ አንዱ የኛ ስራ ዘርፍ ነው ነውና በዚህ አመት ላይ 1443 የህገ ወጥ ግንባታ ላይ እርምጃ ተወስዷል። ህገ ወጥ ግንባታ ላይ ማለት ነው። የመሬት ባንክ ሆነው በግለሰብ እጅ ገብተው የነበሩ 17 ላንድ ባንክ የሆኑ መሬቶችን አስመልሰናል፣ በዚህ አመት ማለት ነው። በክልሉ የኮሪደርና ሌሎች የልማት ስራዎች ተገቢውን እንክብካቤ ተደርጎላቸው ረዥም አገልግሎት እንዲሰጡ ለማስቻል ጽህፈት ቤቱ ከግንዛቤ ማስጨበጥ ጀምሮ አስፈላጊውን የጥበቃ ስራ እያከናወነ ስለመሆኑም ገልጸዋል። ሐረሪ ክልል በኮሪደር ልማታችን እስከ ፌዴራል ድረስ የተመሰገንበት የኮሪደር ልማት ነው ያለው። ስለዚህ ይህን ኮሪደር ልማት ለማስቀጠል እንደ ተቋም በጥብቅ ዲሲፕሊን በጥብቅ ዲሲፕሊን በኮሊደር ልማት ላይ በሚመደቡ አባላቶች ላይ በጥብቅ ዲሲፕሊን ነው እየሄድንበት ያለ ነው። በሌላው ጊዜ በበለጠ ሁኔታ ላይ እየተከታተለ ይገኛል ኮሊደር ልማቱ ላይ በመሆኑም ከሚመለከታቸው አካላት ጋር በመቀናጀት በተሰሩ ስራዎች በክልሉ ላይ ይስተዋሉ የነበሩ የደንብ ጥሰቶች በከፍተኛ ደረጃ መቀነሳቸውንም አቶ ማመድ ጠቁመዋል። በተጨማሪም ክልሉን ውብ፣ ጽዱ ለነዋሪዎች ምቹና ለጎብኚዎችም ሳቢና ማራኪ ለማድረግ በሚከናወኑ ተግባራት ላይ የተጣለብንን ኃላፊነት በአግባቡ እየተወጣን እንገኛለንም ብለዋል። በአሁኑ ወቅትም የደንብ ማስከበር የስራ ሰዓትን በማሻሻል በምሽትና ቅዳሜና እሁድን ጨምሮ እየሰራን እንገኛለን ብለዋል አቶ ማመድ። በፊት አስራ ሁለት ሰዓት ድረስ ነበር የሚሰራው የደንብ ማስከበር ስራ አሁን ካያችሁ እስከ አንድ ሰዓት ተኩል ሆኗል። እንደውም እኛ በቅርብ አሁን እንደ ማኔጅመንት የያዝ ነው ፕሮፖዛል አቅርበናል ለማዘጋጃ ቤት ፕሮፖዛል በማዘጋጃ ቤት በኩል ለምክር ቤት ካቢኔ ጸድቆ እንዲጸድቅልን ፕሮፖዛል አቅርበናል የሰው ሀይል እጥረቱን እንድታቀርፎ በሁለት ሽፍት ሆኖ እስከ አራት ሰዓት የሚሰራበት ሰዓት ነው እያመቻችን ያለነው በሐረር ከተማ እየተከናወኑ የሚገኙ ህብረተሰቡን የማስገንዘብና የደንብ ማስከበር ስራዎች በቀጣይም በገጠር ወረዳዎችም በማስፋት የደንብ ጥሰትን የሚጸየፍ ማህበረሰብን ለመገንባት ትኩረት ተደርጎ እንደሚሰራም አቶ ማመር ጠቁመዋል። ከዚህ ባለፈም የስነ ምግባርና የኪራይ ሰብሳቢነት ችግር የሚስተዋልባቸውን የደንብ ማስከበር አባላትን በመለየት የማስተካከያ እርምጃ እየተወሰደ ይገኛልን ብለዋል። ደንብ አስከባሪው ደንብ ሲያስከብር የማይሆን ነገር ይነሳል በደንብ ማስከበር ላይ ሲነሳ ያን የደንብ ማስከበር ላይ የሚነሳው ላይ አጣርተን የተቀመጠ ቢሮ ውስጥ አለ። ስነስርዓት ተቆጣጣሪዎች ቅድም እንደገለጽኩልህ ቢሮ ውስጥ ቅሬታ ክፍል አለ። በዛ ጉዳይ አጣርተን እርምጃ የወሰርንባቸው አባላቶች አሉ። በቀጣይም ጽህፈት ቤቱ በየጊዜው የአባላቱን የመፈጸምና የማስፈጸም አቅምን እየገነባ ውስንነቶችን እየቀረፈና ቅንጅታዊ አሰራሮችን እያጠናከረ ከህዝብና ከመንግስት የተጣለበትን ኃላፊነት በብቃት ለመወጣት የሚያስችል አቅም እየገነባ ስለመሆኑም ገልጸዋል። ህዝቡም ዘለቂታዊነት በሌላቸው ህገወጥ ተግባራት ላይ ሀብትና ንብረቱን ማፍሰስ እንደሌለበትም መልእክታቸውን አስተላልፏል። ከሐረሪ ቴሌቪዥን ዜናዎቻችን እንደቀጥሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። በጅማ ዞን የተጀመረው የሸቅጠል ልማትን አጠናክሮ ማስቀጠል ይገባል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። በሌላ ዜና በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱአለም ከፕሬዚዳንት ዶናልድ ጄ ትራምፕ ጋር በነጩ ቤተ መንግስት ተገናኝቷል። እኝና መሰል ሀገር አቀፍ ዘገባዎችን የነቃቸው ጌታቸው እንደሚከተለው ያቀርባቸዋል። በጅማ ዞን የተጀመረውን የሻይ ቅጠል ልማት አጠናክሮ ማስቀጠል ይገባል ላሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በኦሮሚያ ክልል ጅማ ዞን እየተከናወነ የሚገኘውን የሻይ ቅጠል ልማትን ተመልክተዋል። በዚህ ወቅትም በዞኑ የሻይ ቅጠል ልማት በጋራ የመስራት ባህል ለልማት ከፍተኛ አስተዋጽኦ እንዳለው የታየበት መሆኑን አንስተዋል። በየማሳዎቹ የአርሶ አደሮቹን የመተጋገዝ ባህል እንደተመለከቱም ጠቁመዋል። ይህንንም አጠናክሮ ማስቀጠል እንደሚገ ባም አስገንዝበዋል። በሌላ በኩል በጅማ ዞን እየተከናወነ የሚገኘው የገጠር ኮሪደር ልማት የተለያዩ የገጠር አካባቢዎችን ለማዘመን እንደሚያስችልም ነው ያመላከቱት። አሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዷለም ከፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኝተዋል። አምባሳደር ብናልፍ አንዷለም ነጩ ቤተ መንግስት ሲደርሱም በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበልም ተደርጎላቸዋል። ይኸውም የመጀመሪያ ግንኙነት በቀጣይ ጊዜያትም የሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል ተብሏል። አምባሳደር ብናልፍ አንዷለም በውይይቱ ወቅት ከተገኙት ስቴት ሴክሬተሪ ማርኮ ሩቢዮ ጋርም ተገናኝተዋል። በ2017-18 የመህር ወቅት የሚውል 21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ቤት እየተጓዘ እንደሚገኝ ግብርና ሚኒስትር አስታወቀ። በመጪው መህር ወቅትም 243 ሄክታር መሬት በሰብል በመሸፈን ከ459 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ ተይዞ እየተሰራ ይገኛል። በግብርና ሚኒስትር የሰብል ልማት መሬት ስራ አስፈጻሚ አቶ ኢሳያስ ለማ እንዳሉት በኢትዮጵያን የምግብ ለዋላዊነትን ለማረጋገጥ የሚያስችሉ ስራዎች እየተከናወኑ ነው። የኢትዮጵያን የምግብ ለዋላዊነት ለማ አረጋገጥ በሚደረገው ጥረት የመሬት ዝግጅት፣ የአፈር ማዳበሪያና የምርጥ ዘር አቅርቦት ስርጭት አውንታዊ ሚና እየተጫወተ መሆኑን ተናግሯል። በተያያዘም በ2017/18 በጀት ዓመት የመኸር ወቅትም የ21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ኢትዮጵያ ተጓጉዞ በመሰረታዊ ማህበራት አማካኝነት ለአርሶ አደሩ እንዲከፋፈል እየተደረገ መሆኑን አስታውቋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዳይሬክተር ዶክተር አሳምነው ተሾመ በበኩላቸው በመጪው የሐምሌና የነሐሴ ወራት የሚጠበቀው መደበኛና ከመደበኛ በላይ የዝናብ ስርጭት ለአርሶ አደሩ የግብርና ልማት ስራ ከፍተኛ ጠቀሜታ እንደሚኖረው ገልጿል። ተቋሙ ከባለድርሻ አካላት ጋር በመሆንም ጎርፍ ሊያጠቃቸው የሚችሉ ቦታዎችን በመለየት የተለያዩ የቅድመ ጥንቃቄ ስራዎችን እየተሰሩ መሆኑን ገልጸው፣ አርሶ አደሩም ከወዲሁ ጥንቃቄ እንዲያደርግ ጥሪ አቅርበዋል። የአስራ ሁለተኛ ክፍል ማጠናቀቂያ ብሔራዊ ፈተናን ለመስጠት አስፈላጊው ዝግጅት ተጠናቋል። የትምህርት ሚኒስቴርና ፈተናዎች አገልግሎት ዋና ዲሬክተር ዶክተር እሸቱ ከበደ ከክልል ትምህርት ቢሮዎች፣ ከፍተኛ ትምህርት ተቋማት፣ ከጸጥታ አካላትና ሌሎች ከሚመለከታቸው አካላት ጋር በትብብር እየተሰራ መሆኑን ገልጸዋል። የፈተና ጥያቄዎችና የመሰረተ ልማት ዝግጅቶች ተጠናቋልም ያሉት ኮረጃ ለማስቀረትም ፈተናዎች በከፍተኛ ስብጥር እንዲዘጋጁ መደረጉንና ጠበቅ ያለ ቁጥጥር እንደሚኖር አስተው ታውቋል። በፈተና ወቅት ስልክን ጨምሮ ድምጽና ምስል የሚቀርጹ ኤሌክትሮኒክስ ነገሮችን መያዝ በጥብቅ መከልከሉን ጠቅሰው የተከለከሉትን ነገሮች ይዘው የሚገኙ ተፈታኞች ውጤታቸው እንደሚሰረዝ አስገንዝበዋል። የዘንድሮ የ12ኛ ክፍል ትምህርት ማጠቃላይ ብሔራዊ ፈተና ከሰኔ 23 እስከ ሐምሌ 8 ቀን 2017 ዓ ም የሚሰጥ መሆኑ ይታወቃል። ለፈተና ከሚቀመጡ ከ608000 ተማሪዎች ውስጥ 150000 የሚሆኑትን በበይነ መረብ ለመፈተ የሚያስችል ዝግጅት ተደርጓል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓት ያጽናቸው ዘገባዎች እኚህ ይመስሉ ነበር። ከጠሪ መሳሪያዎች ጋር መልካም ቆይታ። ጤና ይስጥልኝ።